ከበረዶ መሬት በታች የተደበቀ እየቆጠረ ያለ ታይም ቦምብ በአይነ ህሊና ይታይ። ዛሬ በምድር ፓርማፍሮስት የተደብቀው የሚገኙትን አደጋዎች እንቃኛለን። ምን እንደሆነ፣ የት እንደሚገኝ፣ ምን እንደያዘና ለምን የሱ መቅለጥ ከሚገጥምን የአየር ንብረት ፈተናዎች አንዱ እንደሆነ እናያለን። ፐርማፍሮስት ቢያንስ ለሁለት ተከታታይ አመታት በረዶ ሆኖ የሚቆይ መሬት ነው። ልክ እንደ ግዙፍ የቀዘቀዘ ጊዜ ካፕሱል ኦርጋኒክ ቁስን፣ ተክሎችን፣ እንስሳትን እና ማይክሮቦችን በሺዎች ለሚቆጠሩ አመታት በውስጡ ሲያከማች ነው ይኖረው። ፐርማፍሮስት በሰሜናዊ ንፍቀ ክበብ 24 በመቶ የሚሆነውን የመሬት ስር ገጽታ ይሸፍናል። የሳይቤሪያ፣ ካናዳ አላስካና ግሪንላንድ ሰፋፊ ቦታዎችን ያጠቃልላል። እሱ በረዶ ብቻ ሳይሆን፣ የአፈር፣ የድንጋይ፣ የበረዶና የኦርጋኒክ ቁሶች ድብልቅ ነው። የምድር ሙቀት ሲጨምር ፐርማፍሮስት ይቀልጣል። ያም ማለት በፐርማፍሮስት ውስጥ ያለው በረዶ በመቅለጥ ውሃና አፈር ይተዋል። የፐርማፍሮስት መቅለጥ በፕላኔታችን ላይ እና በሷ ላይ ባሉት ነገሮች ላይ አስደንጋጭ ተጽዕኖ አለው። ለምሳሌ ብዙ ሰሜናዊ ንፍቀ ክበብ መንደሮች በፐርማፍሮስት ላይ የተገነቡ ናቸው። ፐርማፍሮስት በሚቀሰቅስበት ጊዜ ከኮንክሪት የበለጠ ጠንካራ ነው። ይሁን እንጂ ፐርማፍሮስት በመቅለጥ መሬቱ በሚናድበት ጊዜ ቤቶችን፣ መንገዶችንና ሌሎች መሠረተ ልማቶችን ሊያወድም ሊያፈራርስ ይችላል። ፐርማፍሮስት በሚቀዘቅዝበት ጊዜ በአፈር ውስጥ ያሉ የእጽዋት ቅሪት መበስበስ ወይም ዲኮምፖስ መሆን አይችሉም። ፐርማፍሮስት ሲቀልጥ ማይክሮቦች ይህንን ቅሪት ዲኮምፖዝ ማድረግ ይጀምራሉ። ይህ ሂደት እንደ ካርበን ዳይኦክሳይድ እና ሚቴን ያሉ የግሪን ሀውስ ጋዞችን ወደ ከባቢ አየር ይለቃል። የግሪን ሀውስ ጋዞች ፕላኔቷን ያሞቁታል። ከዚያም የበለጠ ፐርማፍሮስት እንዲቀልጥ ያደርጋሉ። ፐርማፍሮስት በሚቀልጥበት ጊዜ በበረዶና በአፈር ውስጥ የጥንት ባክቴሪያዎችና ቫይረሶች ይነቃቃሉ። ለእነዚህ አዲስ ረቂቅ ተዋሲያን ሰዎችና እንስሳት ከተጋለጡ ለበሽታ ይደረጋሉ። ሳይንቲስቶች በቀለጠ ፐርማፍሮስት ውስጥ ከአራት መቶ ሺህ ዓመታት በላይ ዕድሜ ያላቸውን ማይክሮቦችን አግኝተዋል። ፐርማፍሮስት በግምት 1.5 ትሪሊዮን ቶን ኦርጋኒክ ካርቦን ይዟል። ይህ ቁጥር እጅግ አስደንጋጭ ነው። በአሁኑ ጊዜ በከባቢ አየር ውስጥ ካለው ካርቦን በእጥፍ የሚበልጥ ካርቦን ማለት ነው። ይህን በንጽጽር ለማየት የዓለም ደኖች ውስጥ ከተከማቸው ካርቦን እና እስከ ዛሬ ካቃጠልናቸው ፎሲል ፊውልስ ሁሉ የበለጠ ነው። ፐርማፍሮስት ሲቀልጥ ኦርጋኒክ ቁስ አካል ዲኮምፖዝ ይሆናል። እናም ከላይ እንደገለጽኩት ካርበን ዳይኦክሳይድና ሚቴን ሁለት ኃይለኛ ሙቀት አማቂ ጋዞችን ወደ ከባቢ አየር ይለቃል። ይህ የግሪንሃውስ ጋዝን ተጽዕኖን ይጨምራል፣ የዓለም ሙቀት መጨመርን ያፋጥናል እና አደገኛ አዎንታዊ ግብረ መልስ ዳንጀረስ ፖዚቲቭ ፊድባክ ሉፕ ይፈጥራል። በሌላ አገላለጽ የሙቀት መጨመር ፐርማፍሮስት የሙቀት አማቂ ጋዞችን እንዲለቅ ያደርገዋል፣ ይህም የሙቀት መጨመርን ያፋጥናል። ከዚያም ሂደቱ በሚያስደነግጥ ፍጥነት ይደጋገማል። ፐርማፍሮስት ቀልጦ ተጽዕኖ በአርክቲክ መልክዓ ምድር ላይ ጎልቶ ይታያል። መሬቱ እየተደረመሰ ቴርሞካርስት ሐይቆችንና ረግረጋማ ቦታዎችን እየፈጠረ ነው። የባህር ዳርቻዎች በሚያስደነግጥ ፍጥነት እየተሸረሸሩ ህብረተሰቡን ለሌላ ቦታ እንዲሰደዱ አስገድዷቸዋል። በፐርማፍሮስት ላይ የተገነቡ ህንፃዎች፣ መንገዶችና የቧንቧ መስበሮች እየሰመጡና እየተሰነጠቁ ነው። ይህም ከፍተኛ ኢኮኖሚያዊ ጉዳት እያደረሰ ነው። የሚለወጠው የመሬት ገጽታ ብቻ አይደለም፣ አጠቃላይ ስነ ምህዳሩ እየተረበሸ ነው። ይህ ለዱር አራዊትና ለሀገሬው ተወላጆች ማህበረሰብ ባህላዊ አኗኗር ዘይቤዎችን ይነካል። የግሪንሃውስ ጋዞች መለቀቅ በጣም አሳሳቢ ጉዳይ ነው፣ ነገር ግን የፐርማፍሮስት መቅለጥ ሌላም እጅግ በጣም ብዙ የአካባቢ ተጽዕኖዎች አሉት። የፐርማፍሮስት መቅለጥ የሃይድሮሎጂ ዑደቶችን ያስተጓጉላል፣ የወንዞችና የጅረቶችን ፍሰት በመቀየር ለሰውና ለስነ ምህዳር የውሃ አቅርቦትን ይጎዳል። መሬቱ ሲቀልጥ ቀደም ሲል ተቆልፎ የነበሩ ንጥረ ምግቦችን በሐይቆችና በወንዞች ላይ አልጊ አበባ አልጋል ብሉምስ በማስከተል የውሃ ውስጥ ሕይወትን ሊጎዱ ይችላሉ። ሞቃታማና ድረቅ ሁኔታዎችም የሰደድ እሳቶችን ድግግሞሽና ጥንካሬ በመጨመር ካርቦን ወደ ከባቢ አየር በመልቀቅ የእንስሳት መኖሪያዎችን ያጠፋሉ። ካርቦን ዳይኦክሳይድ ትኩረትን በማግኘት ቀዳሚው የግሪንሃውስ ጋዝ ቢሆንም ሚቴን በአጭር ጊዜ ውስጥ ሙቀትን በማመቅ የሚስተካከለው የለም። ሚቴን በመቶ ዓመት ጊዜ ውስጥ ከካርቦን 25 እጥፍ የበለጠ ሙቀትን ያምቃል። ይህ ማለት ሚቴን በ20 ዓመት ጊዜ ውስጥ 86 እጥፍ የበለጠ ሙቀትን ይይዛል። ፐርማፍሮስት ሲቀልጥ በአኔሮቢክ ዲኮምፖዚሽን፣ ኦክሲጅን በሌለበት የኦርጋኒክ ቁስ መፈራረስ፣ የሚመረተውን ሚቴን ይለቃል። ሳይንቲስቶች በተለይ ከፍተኛ መጠን ያለው ሚቴን በድንገት ሊለቀቅ ስለሚችልበት ሁኔታ ያሳስባቸዋል። ይህም ፈጣንና አስገራሚ ያለ ሙቀት መጨመር ያስከትላል ተብሎ ይፈራል። የፐርማፍሮስት መቅለጥ የሚያስከትለው መዘዝ ከአርክቲክ ባሻገር ይዘልቃል። የባህር ከፍታ መጨመር በዓለም ዙሪያ የሚገኙ የባህር ዳርቻ ማህበረሰቦችን አደጋ ላይ ይጥላል። የአየር ሁኔታ ለውጦች ግብርናውን ሊያውኩና ለምግብ እጥረት ሊዳርጉ ይችላሉ። የሟሟ መሬት የሰው ልጅ ምንም የመከላከል አቅም የሌለውን ጥንታዊ ባክቴሪያዎችና ቫይረሶችን ሊለቅ ይችላል። ይህም በሕዝብ ጤና ላይ ከፍተኛ ስጋት ያጭራል። በአርክቲክ ውስጥ ያሉ ማህበረሰቦች የፐርማፍሮስት መቅለጥ ቀጥተኛ ተጽዕኖዎች እያጋጠሟቸው ነው። ይህም የቤት መውደም፣ የባህላዊ አደንና የአሳ ማጥመድ ልማዶች መስተጓጎል እንዲሁም በተለዋዋጭ አካባቢ ምክንያት የአእምሮ ጤና ተግዳሮቶችን ይጨምራል። በፐርማፍሮስት መቅለጥ በጣም አሳሳቢ ከሆኑት ግን ብዙም ያልተረዳነው ገጽታዎች አንዱ የጥንት በሽታ አምጪ ተዋሲያን ባክቴሪያና ቫይረሶች በሺዎች ለሚቆጠሩ ዓመታት ቀዝቅዘው ከተኙበት የመነሳት አቅም ነው። በእነዚህ ጥንታዊ በሽታ አምጪ ተዋሲያን የሚፈጠረው ትልቅ ወረሽኝ ስጋት ለአሁኑ እርግጠኛ ባንሆንም፣ ሳይንቲስቶች ይህንን ስጋት በቁም ነገር እየወሰዱት ነው ይህ ፐርማፍሮስት የአየር ንብረት ጉዳይ ብቻ ሳይሆን የሕብረተሰብ ጤና ጉዳይ መሆኑን የሚያስታውስ ነው። የፐርማፍሮስት ስጋትን ለመፍታት ልንወስደው የምንችለው በጣም አስፈላጊ እርምጃ የሙቀት አማቂ ጋዞች ልቀትን መቀነስ ነው። ይህ ወደ ንጹህ ኢነርጂ ኢኮኖሚ ለመሸጋገር የኢነርጂ ቆጣቢነትን ለማሻሻልና ደኖችን ለመጠበቅ ዓለም አቀፍ ጥረት ይጠይቃል። ለችግር ተጋላጭ በሆኑ አካባቢዎች ያለውን ልማት በመገደብ በመሬት ላይ የሚስተዋሉ ችግሮችን በመቀነስና የተራቆተ መልክዓ ምድሮችን በማደስ የፐርማፍሮስት ስነምህዳሮችን መጠበቅ አለብን። በምርምር ላይ ኢንቨስት ማድረግ ፐርማፍሮስትን የሚያቀልጡ ስብስብ ሂደቶችን የበለጠ ለመረዳትና ትክክለኛ አየር ንብረት ሞዴሎችን ለማዘጋጀት ወሳኝ ነው።